የክቡር ጠቅላይ ሚኒስትር ዐቢይ አሕመድ ከሉካቸው ጋር በደቡብ አፍሪካ ጆሀንስበርግ ለቡድን ሀያ ወይም ጂ20 የሚባለው ስብሰባ ሁለት ቀናት አሳልፈው ነበር እዛ እና በጣም አመርቂ የሚባል በጣም ውጤታማ የሚባል ስብሰባዎችን አካሂደዋል። ከተለያዩ ሀገር መሪና የተለያዩ ዓለም አቀፍ ተቋማት ኃላፊዎችም ጋር የተገናኙበት በጣም ቢዚ የነበረ ቀናቶች ነበሩ ማለት ነው። እንግዲህ የቡድን ሀያ ወይም የጂ ትዌንቲ መድረኩ የሀያላን ኢኮኖሚ ሀገራትን የሚሰበስብ መድረክ ነው ማለት ነው። እንግዲህ እነዚህ በየአመቱ የሚገናኙበት መድረክ ነው እና በአጠቃላይ አለም አቀፍ ጂዲፒ 85 ፐርሰንትን ሬፕሬዘንት የሚያደርጉ ሀገራት ናቸው። በየአመቱ ሲገናኙ እንግዲህ የአለም አቀፍ የኢኮኖሚ ሁኔታዎችን ያያሉ፣ ይዳስሳሉ። ማስተካከያዎች መደረግ ያለባቸው ነገሮች ላይ ማስተካከያዎች ይደረጋሉ እና በዚህኛው አመት ለመጀመሪያ ጊዜ እንግዲህ ሀገሩ ላይ የመጣ ስብሰባ ነው። በደቡብ አፍሪካ አስተናጋጅነት እንግዲህ ኢትዮጵያም ተጋብዛ መጥታለች። አባል ሀገራቱ ውጪ ወደ 16 ሀገራትን የአፍሪካ ብቻ ሳይሆኑ የተለያየ ከእስያም፣ ከመካከለኛው ምስራቅ ሀገራቶችም የጋበዟቸው ከአውሮፓም የጋበዟቸው ሀገራት ነበሩ። እንግዲህ በጣም አመርቅ ያደርገዋል፣ ወር ውጤታማ ያደርገዋል የምለው በጣም ብዙ የሀገራት መሪዎች ጋር ተነጋግረዋል። ለምሳሌ እንግዲህ ያው የመጀመሪያው ሆስት ሲያደርጉን ከነበሩት ከሲሪል ራማፖዛ ጋር ተወያዩት የነበረው እዚህ ላይም እንግዲህ በጣም ዋነኛ ነገር አንስተው የነበረው የተጋበዙት የአፍሪካ ሀገራት ቀደም ብለው ከጉባኤው ከመጀመሩ አንድ ቀን በፊት ተገናኝተው ተወያይተው ነበረ። ኮመን የሆነ አጀንዳ ኖሯቸው ወደዚህኛው ኛው ስብሰባ ለመግባት ማለት ነው። ይሄ እንግዲህ እየዳበረ የመጣ ነገር ነው እና እንደምናስታውሰው ክቡር ጠቅላይ ሚኒስትር በተለያዩ መድረኮች ላይ በተለያዩ ዓለም አቀፍ መድረኮች ላይ ሁሌ የሚያነሷቸው ነው። እዚህም የአፍሪካ ህብረት ስብሰባዎች የሚደረጉበት ሰዓት ላይ የአፍሪካ ድምጽ አንድ ሆኖ የዓለም አቀፍ መድረኮች ላይ መነሳት አለበት፣ እንደ አንድ ድምጽ ያሉን ሀሳቦችና ፍላጎቶች ማንሳት አለብን፣ ይሄ ደግሞ ጊዜያችን ነው የሚለውን ነገር ሀሳብ ሲያነሱበት የነበረው ነው እና ይሄም ስብሰባ የዛ አውትካም ነው ብሎ ማየት ይቻላል ማለት ነው። ከክቡር ፕሬዚደንት ሲሪል ራማፎዛ ጋም እንግዲህ ሌላም የተነጋገሩት የነበረው በሁለትዮሽ ግንኙነቶች ላይ ነበረ። በተለይ ደግሞ ሲሪል ራማፎዛ ባለፈውም ለኤዩ ሳሚት በመጡበት ጊዜ ያነሱትም ነበር። አሁንም በዚህኛው ስብሰባ ላይ አንሱት የነበረው እኛ መዘንጋት የሌለብን ኢትዮጵያ እየተቀየረች እንደሆነ በተለይ በመሰረተ ልማት ግንባታ እያደረግናቸው ያሉት ጥረቶች በኮሪዶር ልማትም ሪሊ በሀጉሩ ላይ ለውጥ እያመጣች ያለች አንድ የአፍሪካ ሀገር እንደመሆኗ እዚህ መድረክ ላይ መሳተፍ አለባት። ያንን ተሞክሮቿን እየሄደችበት ያለችበትን ተሞክሮች ማሳየት አለባት። በትላልቅ ሜጋ ፕሮጀክቶች ያመጣናቸውን ስኬቶች ታላቁ ሕዳሴ ግድብ መመረቅ ጋር ተያይዞ እሱን ሁሉ አድንቀው ወደዚህ መድረክ ላይ መጥቶ ከሌሎቹ ኃያላን ሀገር ጋር እንግዲህ ወደ ምንደረደረው የመካከለኛ ኢኮኖሚ ጥረቶች ጋር አቻላቻ ሆነን እዛ ላይ መነጋገር እንዳለብና ትክክለኛው ሀገር እንደሆነች ኢትዮጵያ እሳቸው እንግዲህ እንደ ሆስት ሀገር እና ሆስት መሪ ይህንን አንስተው ነበር ማለት ነው። እንግዲህ ክቡር ጠቅላይ ሚኒስትር ደግሞ ሌሎች ከሀገራት መሪዎች ጋር የተነጋገሯቸው ውይይቶች ነበሩ። ከዩኤኢ ወይም የአቡዳቢ አልጋውራሽ ጋር ተገናኝተው ነበረ። ከፈረንሳይ በጣም ጥብቅ ትስስር ካሉን ሀገሮች ጋር እንደ ፈረንሳይና ጣሊያን ጋር እንደገና ባለፉት ወራት እና እንግዲህ እነሱም ሁለቱም እዚህ ሀገር መጥተው ነበረ እና ከዛ ከተነጋገሯቸው ጉዳዮች ጋር ቀሪ ነገሮችንም ያው ቼክን የማድረግም ልምዶች ስላሉ እሱንም አድርገው ነበረ። የበለጠ የት ክፍተቶች አሉ ከተነጋገርናቸውና ከተስማማናቸው ነገሮች በተጨማሪ ደግሞ ምን ነገሮች ላይ ፎሎ አፕ ማድረግ አለብን የሚሉትን ነገሮች ማለት ነው። ከኢሲያ ጋር ያሉ ሀገራት መሪዎችን ደግሞ ብናይ ከህንድም መሪ ጋር ናሬንድራ ሞዲ ጋር ተገናኝተው ነበረ አዲሱ ከሳውስ ኮሪያ አሜሪካ ጋር ተገናኝተው ነበረ። ከቪየትናም ጋር በቅርብ ጊዜ ክቡር ጠቅላይ ሚኒስትር በቪየትናም ቆይታ አድርገው ነበረ። ከእሳቸውም ጋር እንዲህ አይነት ቆይታ አድርገው ነበረ። ከዚህ በፊት አግኝታቸው ከማያውቁ እንደ እንግሊዝ አዲስ ጠቅላይ ሚኒስትር ጋር ኪር ስታርመር ጋም የመወያየት ጊዜ ማግኝተው ነበረ። ከፊንላንድ፣ ከኖርዌይ፣ ከኔዘርላንድስ ጋር ኔዘርላንድስ አሁን በተለይ ደግሞ የኤክስፖርታችን ሳቢ ሀገር እንደመሆኗ እሳቸውም ጠቅላይ ሚኒስትር ጋር ተገናኝተው ተወያይተው ነበረ። ማልታይላተራል ኦርጋናይዜሽን ምንላቸው ወይም ባለ ብዙ ወገን ተቋማት ደግሞ የዩኤን ሴክሬታሪ ጀነራል አንቶኒዮ ጉቴሬስ ጋር ተገናኝተው ነበረ። ከኢዩ ፕሬዚደንት ጋር ተገናኝተው ነበረ። የአይኤምኤፍ ዋና ኃላፊ ክሪስቲያሊና ጆርጄቫ ጋር ተወያይተው ነበር። እንዲሁም ከዓለም ባንክ ፕሬዚደንት አጄ ባንጋ ጋር። አሀጉሩ ላይ ደግሞ ስንመጣ ከአፍሪካ ዲቨሎፕመንት ባንክ ስለዚህ ከነዚህ ትላልቅ ተቋማት ጋር የቀረን ስብሰባ አልነበረም ማለት ነው። ከሁሉም ጋር አመርቅ የሆኑና ኢትዮጵያን የበለጠ የሚያጠናክሩ ውይይቶችን ነው ያደረጉባቸው። ሁሉንም እንግዲህ ሀገራትና መሪዎች ጋር ካደረጓቸው ቆይታና ከዓለም አቀፍ ተቋማቶቹ ጋር ኮመን የሆኑ ነገሮች ምንድን ናቸው ብለን ስናይ አንደኛው የኢትዮጵያ በማልቲላተራል ወይም በባለ ብዙ ወገን መድረኮች ላይ ከፍ እያለ የመጣውን ቁመናዋን እሱንም የመመዘንና የተለያዩ መድረኮች ላይ የበለጠ አብሮ ለመስራት የተነጋገሩባቸው ነገሮች አሉ ማለት ነው። ሁለተኛው የምናየው ደግሞ ከኢኮኖሚ መረጋጋት ጋር በተለይ ባለፉት ዓመታት ከወሰድናቸው ከማሻሻያዎች ከሪፎርሞቹ ጋር ተያይዞ ምን አመርቂ ውጤቶች እንዳመጡ ለሀገሩ ኢንቨስትመንቶችን ምቹ ለማድረግ እና ከነዚህ ሀገራት ጋርና ተቋማት ጋር የበለጠ የተሳሰረ ግንኙነት ለመፍጠር በተለይ ከሀገሮቹ ጋር ደግሞ ከንግድ ልውውጥ ጋር የተለያዩ ኢንቨስትመንቶችን ከመሳብ ጋር የወሰድናቸውን እርምጃዎች እና የበለጠ በእነሱ ምን ምን መጠናከር እንዳለባቸው የዳሰሱበትም ቆይታ ነበረ። በሶስተኛው ደግሞ ስናየው ኢትዮጵያ በተለይ በሀጉሩ ብቻ ሳይሆን አሁን አለም አቀፍ ደረጃ ላይ የአየር ንብረት ለውጥን ለመከላከል እያደረገቻቸው ያለችውን ጥረት የበለጠ ለማጠናከርና አሁን ደግሞ በቅርብ ጊዜ ኮፕ ሰላሳ ሁለትን እኛ ሆስት እንደምናደርግ ስለተመረጥን የሚመለከታቸው ሀገራትና ተቋማት ጋር ይሄንን ኮፕ ሰላሳ ሁለት ኢትዮጵያ እንደምታስተናግድ ሀገር ተጠናክራ ተደግፋ ከዚህ በፊት የነበሮቹን ልምዶች ከተለያዩ ሀገሮች ቀስማ ለሀጉሩ ኩራት እና ለሀገራችንም የተለያዩ አይነት ስቴክሆልደሮችን የተለያዩ ዘርፎችን የምናሳተፍበት አንድ በጣም ትልቅ መድረክ ስለሆነ ለዛ ዝግጁነት ሁለት አመት ቢሆንም በጣም ትልቅ መድረክ ነው የሚዘጋጀው ከብዙ ሀገራት በሺዎች የሚቆጠሩ ሰዎች የሚመጡበት፣ ትላልቅ መሪዎች የሚገኙበት በብዛት ማለት ነው። እንደዚህ አይነት መድረኮች ባለፈው ሁለት ኮፖች እንኳን ብናይ እንደ ዩኤ ያሉ ሀገራት እስከ 85 ሺህ ሰዎችን ከተለያዩ ዓለም አቀፍ ሀገራት የሳቡበት መድረክ ነው። ስለዚህ ይሄ አቅም ስላለ ለእኛ ለቱሪዝማችን ለምናደርገው ለመሰረተ ልማት ግንባታ ለምናንቀሳቀሳቸው ኢንቨስትመንቶችንም ለመሳብ በጣም ጥሩ ምቹ ሁኔታ ስለሆነ እነዚህ ደግሞ አጋሮች የምናቸው ሀገርና ተቋማት ለዚህ አጋዥ ሆነው እንደሚቆሙ አንድ የገለጹበት ውይይቶች ነበሩ ማለት ነው። ስለዚህ ለዚህም ነው በጣም ሰክሰስፉልና አመርቄ የነበረ ቆይታ የምለው ማለት ነው። እና እንደዚህ የመሳሰሉ ያው ከባይላትራል ያሉ ጉዳዮችንም ክቡር ጠቅላይ ሚኒስትር የዳሰሱባቸው ነበረ። በመድረኩ ላይ ደግሞ እንደ አንድ ሀገር መሪና እንደ ኢትዮጵያን እንደሚወክሉ ና አፍሪካንም እንደሚወክሉ መሪ ንግግር አድርገው ነበር። እዛ ጂ20 መድረክ ላይ ከዛ ውጭ ደግሞ በጂ 20 አማካኝነት ኮምፓክቱት አፍሪካ የሚባል በጀርመን ፕሬዚደንሲ 2019 ላይ የተመሰረተ መድረክ ነበረ። ይህም መድረክ የፕራይቬት ካፒታልን አትራክት ለማድረግ ወይም የግል ኢንቨስትመንቶችን ለመሳብ ከተለያዩ ከጂ 20 አባል ሀገራት ወይም ቡድን ሀያ አባል ሀገራት ለአትራክት ለማድረግ ወይም ወደ እነዚህ ወደ ኮምፓክት አባል ሀገራት አትራክት ለማድረግ ና ለማምጣት የተመሰረተ መድረክ ነበረ እና የተወሰኑ ማሻሻያዎችን ሀገራቱ እያደረጉ ምቹ የኢንቨስትመንት ከባቢን ለመፍጠር የሚያደርጓቸውን ጥረቶች የሚገመገምበት መድረክ ነበረ። አሁን ያኛው ኮምፓክት አፍሪካ አልቆ ወደ ኮምፓክት አፍሪካ ቱ ፖይንት ኦ የሚባለው ወይ ሁለተኛው ምዕራፍ እየተገባ ስለሆነ እሱን መድረክ ገምግመዋል። ክቡር ጠቅላይ ሚኒስትርም እዚህ መድረክ ላይ ንግግር አድርገው ነበር እና የበለጠ ደግሞ አፍሪካ ያደገች ያለች የመጣች ካለ አፍሪካ ምንም ነገር ሊደረግ እንደማይቻል ከሰው ሀብት ብናየው ካለን ከተፈጥሮ ሀብት ከባህል ሀብት ቢታይ ና ኢኮኖሚያ እንደ ሀገር እየዳበረ እየመጣ ደግሞ ኢትዮጵያ ደግሞ የበለጠ እየተጠናከረች የመጣች ሀገር እንደመሆኗ የበለጠ እንደዚህ አይነት መድረኮች ለሚያስፈልጉን ክፍተቶች መርዳት እንዳለባቸው እና ጽኖት የሰጡበት አንድ መድረክ ነበረ እና በአጠቃላይ ስናየው በጣም ጥሩ ቆይታ ነበረ።